ሰላም የበሻ አዲስ ቤተሰቦች፣ እንደምናላቸው የሰዓቱ ዜናችን ተጀምሯል። በቅድሚያ የምናገኘው ዜና መከላከያ ሰራዊት ጄነራል ምግበይ ኃይለ ላይ እያቀረበውን ክስ የትግራይ የሰላምና የጸጥታ ቢሮ ኃላፊነት የጎደለው ነው አለ። የትግራይ የሰላምና ጸጥታ ቢሮ የመከላከያ ሰራዊት ብርጋዴር ጄነራል ምግበይ ኃይለን ለፋኖ ድጋፍ ይሰጣሉ የሚለውን ጨምሮ ሌሎችን የሚያቀርባቸውን ክሶች ኃላፊነት የጎደለው ነው ሲል ወቀሰ። የሰላምና የጸጥታ ቢሮ እሳት ባለበት ለማርገብ ከመጣር ይልቅ ማርገብገብ ላጋጠመ የራስ ችግር ለተግባራዊ መፍትሄ ከመጣር ይልቅ የማይመለከት አካል በመፍጠርና እጣት በመቀሰር ሰላምና እድገትን እንዳይጸና የሚያደርግ ኃላፊነት የጎደለው ተግባር ነው ሲል ተችቷል። የኢትዮጵያ መከላከያ ሰራዊት በፌስቡክ ገጹ የትግራይ ኃይሎች አመራር የሆኑትን ብርጋዴር ጀኔራል ምግበይ ኃይለን ግብረ አበሮች አደራጅነትና አይዞባይነት ዘመቻ አንድነት በሚል ስያሜ ፋኖ በተለያዩ ክልል የዞን ወረዳዎች ትንኮሳ ለመፈጸም ሞክሯል በሚል መግለጫ ወጥቷል። የትግራይ የሰላምና ጸጥታ ቢሮ በምላሹ ጄነራል ምግበይና ጓደኞቹ በፕሪቶሪያው ስምምነት መሠረት በጥብቅ ዲፕሎማሲ ተገዝተው ስራቸውን የሚፈጽሙ እንጂ ከዚህ ተቃራኒ በሆነ ምንም አይነት እንቅስቃሴ የሌሉና ያልነበሩ መሆኑን ሊታወቅ ይገባል ብሏል። የኢትዮጵያ መከላከያ ሰራዊት መጋቢት 12/2017 ዓመት በወጣው መግለጫ በተለያዩ የክልል ዞን ወረዳዎች ትንኮሳ ለመፈጸም ሞክሯል ያለውን ኃይል ራሱን ፋኖ ነው ብሎ የሚጠራውን ጽንፈኛውን ቡድን ተደምስሷል ብሏል። የትግራይ የሰላምና ጸጥታ ቢሮ መጋቢት 13 2017 ዓ ም በወጣው ባወጣው መግለጫ እንዲህ አይነቱን ርባና ቢስ ዜና መዘርጋት የትግራይ ሰራዊት ለሰላም እየከፈለ ያለውን ዋጋ ልፋት፣ የውሃ ሸታ የሚያደርግና በሰው ቁስል እንጨት ስደድበት አይነት መግለጫ ማውጣቱ ከልብ አሳዛኝ ነው ብሏል። የትግራይ ኃይሎች አመራር የሆኑት ብርጋዴር ጄኔራል ምግበይ ኃይለ ከኢትዮ ሲሉ ፎረም ጋር ባደረጉት ቆይታ እኛ እንደዛ አይደለንም፣ አናደርገውም፣ በፍጹም ሲሉ ምላሽ ሰጥተዋል። የፕሪቶሪያው ስምምነት ተግባራዊ እንዲሆን እንደ ህዝብም እንደ ጊዜ አስተዳደርም እንደ ሰራዊት አባላትም በሕጉ መሰረት እየሰሩ መሆኑን ጠቅሰው የቀረበባቸው ክስ በማስተባበል እኔ እንደዛ አይደለውም፣ የትግራይ ሕዝብ ጥያቄም በግለሰቦች አይወሰንም፣ አግባብ ያለው አደረጃጀት ያለነን ሲሉ ተናግረዋል። ከፕሪቶሪያው ስምምነት ውጪ ያለ አግባብ አንዳንዴ ከኤርትራ አሁን ደግሞ የመጣ ከፋኖ ጋር መስራት ሌላም ሊመጣ ይችላል በማለት ከስምምነት ውጪ የሚደረግ እንቅስቃሴ እንታገላለን፣ እናስተካክላለን ትክክለኛው መንገድ እንዲገባ ነው የምንሰራው ሲሉ ምላሽ ሰጥተዋል። የሮይተርስ ዜና ወኪል ያነጋገረው የወሎ ቤተ አማራ ፋኖ ቃል አቀባይ አበበ ፈንታሁን ብርጋዴር ጀኔራል ምግበይ ኃይለ የፋኖ ኦፕሬሽን ደግፈዋል በሚል በመከላከያ ሰራዊት የቀረበው ክስ ሐሰት ነው ብለዋል። ብርጋዴር ጀኔራል ምግበይ ኃይለ ከፋኖ ታጣቂ ቡድን ጋር ምንም አይነት ግንኙነት እንደሌላቸው ለሮይተርስ ገልጿል። የመከላከያ ሰራዊት በፌስቡክ ገጹ ላይ ብርጋዴር ጄነራል ምግበይ ኃይለ የፕሪቶሪያውን ስምነት እንዲፈርስና እንዳይሳካ ከፍተኛ ጥረት እያደረገ ያለ ከመሆኑም በላይ የጊዜ አስተዳደሩን ማህተም ለመንጠቅና በኃይል አፍርሶ ስልጣን ለመያዝ የሞከረ የጸረ ሰላምና ጸረ ልማት አራማጅ ነው ሲል ከሷል። የትግራይ የሰላምና ጸጥታ ቢሮ መግለጫውን ግልብና ብስለት የጎደለው ብሎ ከነቀፈ በኋላ የትግራይን ሕዝብ ግዛታዊ አንድነት ለማስከበር የሚደረግን ተጋድሎ እንዲያቅሉና እንኳሶ ማቅረብ ግን የፕሪቶሪያውን ስምነት ወደ መሬት ወርዶ ተግባራዊ እንዲሆን ትልቅ ድርሻ ካለው ተቋም የማይጠበቅና ኃላፊነት የጎደለው ስለሆነ በፍጥነት መስተካከል አለበት ብሏል። የመከላከያ ሰራዊት የሰላም ጠንቅ ሲል የከሰሳቸው የትግራይ ኃይሎች አመራር የሆኑትን ብርጋዴር ጄነራል ምግበይ ኃይለን ለዚህ መሰሪ ተግባሩ ጅላጅሉን ፋኖ እንደ ተባባሪነት በመጠቀም ጽንፈኛ ፋኖ በራሱ ክልል ላይ ያልተገባው እድመት እንዲፈጽም አዞታል በማለት ወንጅሏል። መከላከያ ሰራዊት አክሎም ዘመቻ አንድነት በሚል ስያሜ ጽንፈኛው አስተባብሮ በጀመረው ትንኮሳ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እንዲሁም በሰሜን ወሎ የምግበይ ኃይለ ተላላኪ ጽንፈኞች በለከሱት እሳት ተለብልበዋል ብሏል። 317 ተዋጊዎች መገደላቸው፣ 125 የቆሰሉና ሌሎችም የተማረኩ እጅ የሰጡም እንዳሉ መከላከያ ሰራዊት ጠቅሷል። ሮይተርስ ያነጋገረው የጎንደር ፋኖ ቃል አቀባይ ዮሐንስ ንጉሱ በበኩሉ 602 የፌዴራል ሰራዊት አባላት መገደላቸውንና 430 የቆሰሉና ሌሎችም የተማረኩ ወታደሮች እንዳሉ ገልጿል። የወሎ ቤት አማራ ፋኖ ቃል አቀባ አበበ ፋንታውን ሰላሳ ተዋጊዎች እንኳን አልተገደሉም ሲሉ ለሮይተርስ ተናግረዋል። የትግራይ የሰላምና የጸጥታ ቢሮ የመከላከያ ሰራዊት ክስ ውንጀላና ስም ማጥፋት ሲል ተችቶታል። የትግራይ ኃይሎች አመራር የሆኑትን ብርጋዴር ጀኔራል ምግበይ ኃይለን ከኢትዮ ፎሮም ጋር ባደረጉት ቆይታ አንድም የፋኖ አመራር ከኔ ጋር ግንኙነት የለውም አላደረገም፣ አናደርገውም ብለዋል። የመከላከያ ሰራዊት በአሁን ጊዜ የትግራይን ወርቅ እየዘረፈ በኤርትራ በኩል አድርጎ እየሸጠ ይገኛል በሚል ላቀረበው ክስ ምላሽ የሰጡት የትግራይ ኃይሎች አመራር ብርጋዴር ጄኔራል ምግበይ ኃይለ በፍጹም በፍጹም እንደዚህ አይነት ውስጥ የምገባ አይደለሁም፣ በትግራይ ውስጥም አሁን ባለውበት ቦታም ድሮም በመከላከያ በነበርኩበት በቢዝነስ ውስጥም ሁሉንም በአግባቡ የሚሄድ ሕጋዊ ሰው ነኝ ብለው ምላሽ ሰጥተዋል። ከኤርትራ ጋር ምንም አይነት ግንኙነት የለኝም ሲሉም አክለዋል። የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳላ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላት መናገራቸው አይዘነጋም። በትግራይ ክልል የተፈጠረው የፖለቲካዊ ቀውስ ተከትሎ ብዙዎች በኢትዮጵያና ኤርትራ መካከል ጦርነት ሊነሳ ይችላል የሚል ስጋታቸውን ሲገልጹ ቆይተዋል። የመከላከያ ሰራዊት በፌስቡክ ገጹ ላይ ምዕራብ ትግራይን አስመልሳለሁ በሚል እሳቤ ሁለት ጊዜ የፌዴራል መንግስት ሰራዊትን ለማጥቃት ሞክሮ በአስር ሺህ የሚቆጠሩ ወጣቶችን ያስበላ ውጊያ እምቢ ሲለው የራሱን ታጣቂዎች ረሽኖ ገሎ ውጊያ ሳይሳካለት አከርካሪው ተመቶ ሸሽቷል በሚል ያቀረበውን ክስ በተመለከተ የትግራይ ሰላምና ጸጥታ ቢሮ በሰጠው ምላሽ በርግት ዜናውን ከውጭ ለሚያይ ወገን ግን ሊያደናግር ይችል ይሆናል። እውነቱን የሰራዊታችን ፍላጎትና ዓላማ ለሚያው ግን ላም ባልዋለበት ኩበት ለቀማ ከመሆን የዘለለ ፋይዳ አይኖረውም ብለዋል። አክሎሚ መግለጫ ሂደቶች ተቀጥላና እሳቱ ባለበት ለማርገብ ከመጣር ይልቅ ማርገብገብ ላጋጠመው የራስ ችግር ለተግባራዊ መፍትሄ ከመጣር ይልቅ የማይመለከተውን አካል በመፍጠርና ጣት በመቀሰር ሰላምና እድገትን እንዳይጸና የሚያደርግ ኃላፊነት የጎደለው ተግባር ሆኖ አግኝተነዋል ብለዋል። አያይዞም ይቅርታ እንዲጠየቅ ሲል በመግለጫው አክሏል። ይህ በእንዲህ ሳለ ጠቅላይ ሚኒስትር አብይ አህመድ የሁለት ዓመት የቆይታ ጊዜ የተጠናቀቀው የትግራይ ጊዜ አስተዳደር ለሚቀጥለው አንድ ዓመት እንደሚቀጥል ባለፈው ሳምንት ተናግረዋል። የቆይታ ጊዜው የተጠናቀቀውን ጊዜ አስተዳደር ለማስቀጠል አስፈላጊ የሕግ ማሻሻያዎች እንደሚከናወኑም አስታውቀዋል። በዚህ መልኩ የሚቀጥለው አስተዳደር እስከ ቀጣይ ምርጫ ድረስ እንደሚቀጥልም ተናግረዋል። ይህንን ለማድረግ ከጊዜ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳና ከምክትሎቻቸው ጀነራል ታደሰ ወረደና ጀነራል ጻድቃን ገብረ ትንሳኤ ጋር ምክክር መደረጉን ገልጸዋል። አብይ በክልሉ የሚንቀሳቀሱ የተለያዩ ፓርቲዎች ጋር ንግግር እየተደረገ መሆኑን ጠቅሰው በዚህ መሠረት አስፈላጊ የሕግ ማሻሻያ ተደርጎ ለሚቀጥለው አንድ ዓመት ይቀጥላል ብለዋል። ከውጭ ወዳገኘነው ዜናችን ስንሄድ የቱርክ ፕሬዝዳንት ተቃዋሚ ፖለቲከኞችን አመፅ በመቀስቀስ ወቀሱ። የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶዋን በአገሪቱ እየተካሄደ የሚገኘው ህዝባዊ ተቃውሞ ለስድስተኛ ምሽት መቀጠሉን ተከትሎ ተቃዋሚ የፖለቲካ ፓርቲዎችን የአመፅ እንቅስቃሴ በመቀስቀስ ተጠያቂ አደረጉ። በኢስታንቡል አመፅ የተቀሰቀሰው የኤርዶዋን ዋነኛ ተቀናቃኝ እውነትን የተቃዋሚ ፓርቲ አባልና የከተማዋን ከንቲባ ኤክረም ሞማጉልን ባለፈው አርበ ሙስና ጠርጥረው በቁጥጥር ስር መዋላቸውን ተከትሎ ነው የሪፐብሊካን ፒፕልስ ፓርቲ ቻፓ ባል የሆኑት የክረም ኢሞማጉል ከቱርክ ፕሬዝዳንት ሬሴፕ ጣይፕ ኤርዶዋን ጠንካራ የፖለቲካ ተቀናቃኞች መካከል አንዱ ተደርገው ይቆጠራሉ። የተቃዋሚው ፖለቲከኛውን እስር የተቃወሙ በሺዎች የሚቆጠሩ ሰዎች ሰኞ እለት ዳግም አደባባይ ለተቃውሞ ተሰብስበዋል። እሁድ ምሽት የነበረው አመፅ ተባብሶ አስለቃሽ ጭስና ጥይት ተተኩሶ ነበር። ኢሞማጉል ከከንቲባነታቸው የታገዱ ሲሆን የቀረበባቸው ውንጀላ ከፖለቲካ ጋር የተያያዘ ነው ቢሉም፣ ኤርዶዋን በበኩላቸው ይህንን አስተባብለዋል። ሰኞ ማምሻውን በኢስታንቡል ከተማ ማዘጋጃ ቤት አካባቢ የቱርክን ባንዲራ በመያዝ መፈክር እያሰሙ የነበሩ በርካታ የተቃውሞ ሰልፈኞችን የሚጠብቁ አድማ በታኝ ፖሊሶች ተገኝተው ነበር። ምንም እንኳን ሰኞ እለት የነበረው ተቃውሞ ሰልፍ በአንጻሩ ሰላማዊ የነበረ ቢሆንም እሁድ እለት የታየው ከባድ ግጭት እንዳይደገም የሰጋው የከተማ ፖሊስ አድማ በታኝ ውሃ የጫኑ መኪኖችን አሰማርቶ ታይቷል። ከሰኞ ምሽት ስብሰባዎች በፊት በወጡ አዞች የቱርክ መንግስት ተቃውሞ ከተጀመረበት ጊዜ አንስቶ 1133 ሰዎች በቁጥጥር ስር መዋሉ ተገልጿል። ኤርዶዋን ቀደም ሲል በቴሌቪዥን በተላለፈው መግለጫቸው ሰልፎቹን ክፉ በማለት ተቃዋሚ የፖለቲካ ፓርቲዎችን የዜጎቻችንን ሰላም ቅስቀሳ በማድረግ አደፍርሰዋል ሲሉ ወቅሰዋል። ከቱርኳ ዋና ከተማ አንካራ መግለጫቸውን የሰጡት ፕሬዚዳንቱ የተቃውሞ ሰልፎች እንዲቆሙ ጥሪ አቅርበዋል። ተቃዋሚ ፓርቲዎች ለቀረበባቸው እንጀል ምላሽ ከመስጠት ይልቅ በፖለቲካ ታሪካችን ውስጥ ታይቶ የማይታወቅ ባለፉት አምስት ቀናት ውስጥ እጅግ በጣም ጸያፍና ህገወጥ መግለጫዎችን ሰጥተዋል ብለዋል። የሪፐብሊካ ፒፕልስ ፓርቲ ቻፕ ሊቀመንበር ኦዝጉሮ ኦዚል ሰኞ ምሽት ሺዎች በተሰበሰቡበት ባደረጉት ንግግር የተቃውሞ ሰልፉ ፋሺዝም ላይ የሚደረግ ተቃውሞ ነው ብለዋል። ኦዚል ማክሰኞ በሲልቪር እስር ቤት የሚገኙትን ይሞማጉሉን እንደሚጠይቁ ተናግረዋል። አክለውም የፍርድ ሂደቱ እንዲቋረጥና እንዲለቀቁ እንደሚጠይቁ እንዲሁም የፍርድ ሂደቱ በቀጥታ የህዝብ መገናኛ ብዙሃን በሆነው ቲአርቲ እንዲተላለፍ አቤት እንደሚሉ ተናግረዋል። በስር ላይ የሚገኙት ኢሞማጉል ሰኞ እለት በ2028 ለሚካሄደው ፕሬዝዳንታዊ ምርጫ የሪፐብሊካኑ ህዝቦች ፓርቲ እጩ ሆነው ተመርጠዋል። እጩ ሆነው እንዲቀርቡ የተሰጣቸው ድምፅ ፓርቲያቸውን ወክለው የሚሳተፉት ብቸኛው ሰው መሆናቸውን ያረጋገጠ ሲሆን ተምሳሌታዊም ተብሏል። እሁድ እለት በእስር ቤት ያስተላለፉት የተቃዋሚ ፖለቲከኛውና ፕሬዝዳንታዊ እጩ በ ሁለቱ ወንጀለኛ ድርጅት መቋቋምና በማስተዳደር ጉቦ በመቀበል በመዝረፍ የግል መረጃዎችን በህገወጥ መንገድ በማዘጋጀትና ጨረታ በማጭበርበር የሚል ክስ በይፋ ቀርቦባቸዋል። ኢማሞግሉ በሳምንቱ መጨረሻ በኤክስ ገጻቸው ላይ በለጠፉ ጽሑፍ በፍጹም አልሸነፍም በማለት መታሰራቸውን በዲሞክራሲያችን ላይ ጥቁር ነጥብ ሲሉ ገልጸውታል። ለተቃውሞ ሰልፈኞቹ ያላቸውን ስሜት ያጋሩት ፖለቲከኛው መራጮች ቱርክ ኤርዶዋንን እንደበቁት አሳይቷል ብለዋል። ለተከታታይ ቀናት እየተካሄደ ያለው ተቃውሞ ሰል በ2013 የህዝብ መናፈሻ ማፍረስ ተከትሎ ከተደረገ የጊዜ ተቃውሞ በኋላ በቱርክ ከታዩ ሰልፎች ሁሉ ትልቁ ነው ተብሏል። ይህም ሙማጉል የትዳር አጋር ዴሊካያ ካያ ከኢስታንቡል ከተማ መዘጋጃ ቤት ውጭ በመገኘት ባለቤታቸው ያጋጠመውን ግፍ ለሰላማዊ ሰልፈኞች ዘርዝረው አስረድተዋል። የሙማጉል ባለፈው ሳምንት መንግሥት ከሙስና ጋር በተያያዘ ምርመራ አድርጎ ካሰራቸው ከመቶ በላይ ሰዎች መካከል አንዱ ናቸው። ከታሰሩት ውስጥ ፖለቲከኞች፣ ጋዜጠኞችና ነጋዴዎች ይገኙበታል። የፖለቲከኛው መታሰር ከፕሬዝዳንትነት ከመወዳደር ወይም ከመመረጥ አያግዳቸውም። ነገር ግን በተከሰሱበት በማንኛውም ወንጀል ከተፈረደባቸው መወዳደር አይችሉም። በስር ላይ የሚገኙት ፖለቲከኛው በቱርክ ውስጥ ለ22 ዓመት በጠቅላይ ሚኒስተርና በፕሬዝዳንትነት ስልጣን ከያዙት ኤርዶዋን እጅግ ተቀናቃኞች መካከል አንዱና ዋነኛው ናቸው ተብሎ ይታሰባል። ሆኖም ኤርዶዋን ህገ መንግስት እስካልተሻሻለ ድረስ ዳግመኛ በ2028 ምርጫ ላይ መወዳደር አይችሉም። የቱርክ የፍትህ ሚኒስተር ኤርዶዋን ከስር ጋር የሚያገናኙትን በመተቸት በአገሪቱ የፍትህ ነጻነት መኖሩን አጽንኦት በመስጠት ተናግረዋል።